ቤተክርስቲያኗ በጉድለቶቿ ላይ ፈጣንና ቆራጥ የሆነ ስራ ካልሰራች ሕልውናዋ ጥያቄ ውስጥ መግባቱ እንደማይቀር ብፁዕ ቅዱስ አቡነ ማትያስ ገለጹ። ብፁዕ ቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። የአንድ ሙስሊም ክብርን ማጉደል እናትን ንካ አስሮ ከእሷ ጋር ከመተኛት የበለጠ አላህ ዘንድ በጣም ወንጀሉ የገዘፈና የከበደ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ባይናገሩ ኑሮ አልናገርም ነበር። የአንድ አማኝ ክብር ስብዕናውን እንጠብቅ። ወሰላሙ ዐለይኩም። ሱብሓንአላህ። የዚህ ወገናችንን ንግግር እንደሰማችሁት ነው። እነኚህ ዋሀቢዮች እዚህ ቲክቶክ ላይ ብዙ ፎሎወር አለን ብዙ ተከታይ አለን ብዙ የሚመለከተን አለ እያሉ በአሁኑ ሰዓት ሰዎችን በግልጽ ወደ ኩፍር መጣራታቸውን እንደቀጠሉ ነው። የጀማ ከእነኝህ ሰዎች ልትጠነቀቁ ይገባል። ይህን ቪዲዮ ሜሽን አድርጉት ወይም ደግሞ ሼር አድርጉለት። እኔ አሁን ምንም አልልህም። አንተ ግን ነቢዩ ዐለይሂ ሰላቱ ወሰላም እንደዚህ ብለዋል፣ የእሳቸው ንግግር ነው ስትል አንድም ከሐዲስ አንድም ደግሞ ከቁርአን ማስረጃህን ስል በትህትና ነው ጠይቀን ለአሁን በትህትና ነው ምጠይቅ። ምክንያቱም እኛ ሙስሊሞች የእናንተን ሴራ ማወቅ እንፈልጋለን፣ ለህዝቡ ማሳወቅ እንፈልጋለን። ሀዲሳቸው የትኛው ሀዲስ ላይ የትኛው ኪታብ ላይ ነው የተዘገበው? እንዲሁም ከቁርዓን ማስረጃ ቪዲዮ ሰርተ ሊሆን ይችላል፣ በኮሜንት ሊሆን ይችላል፣ እንድታሳውቀን እንፈልጋለን። አንድ ልጅ እናቱን ኒካህ አስሮ እንደ መገናኘት ከዛ የከፋ ነው ወንጀሉ አልክ፣ ልጅ እናቱን ኒካህ ያስራል። እሱን ተው፣ እሱንተው በድፍረት ግን የነቢዩ ዐለይሂ ሰላቱ ወሰላም ንግግር ነው ያልክበትን ማስረጃ ግን እንፈልጋለን ልትሰጠን፣ እንድትሰጠን የዚህን ማስረጃ ስል በትህትና ነው የምጠይቀው። አሁን ሀታ የሌላ እምነት ተከታዮች ክርስቲያኖች ይህን ቪዲዮ ወደዛ ወደዚህ ሲሉ ተመለካትኩኝ። የሙሐመድ አስተምሮ ልጅ እናቱን ማግባት ይቻላል እያለ ነው የሚያስተምረው እያሉ ማለት ነው። ስለዚህ የእናንተን ሴራ የእናንተን ውሸት ደግሞ ማጋለጥ የእኛ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 የተናገሩት ይሄን ነው። ምንፈልገው ማንም እየተነሳ ቤተ ክርስቲያን ላይ አፉን ሲያላቅቅ ኖያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተ ክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት በተሐድሶ ስም የቤተ ክርስቲያን ኖያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምላተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን፣ ቅዱስ አባታችን እግዚአብሔር በዕድሜ በጤና ይጠብቅልን። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ።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 በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሃድሶ የሚደረገው እንቅስቃሴ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 ከአደራ ጋር ማሳሰብ እንወዳለን የቅዱስ አባታችን ብራኪያቸው ለሁላችንም ይድረሰን ረዥም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ በረከታቸው በድጋሚ ይድረሰን በታላቁ አባታችን በሀጅ ሙፍቲ ሞት ሲደሰቱ ያየዋቸውን ሰው አይቼ ማለት ነው ከሰው ጋር እንዴት ብሎ እንደሚኖሩ ሳስበው ወይም ደግሞ እነዚህ ሰዎች የደም ጥማታቸው ተሳክቶላቸው አንድ ቀን የአገሪቱን ስልጣን ቢይዙ ስንት ሰው ገለው ይውላሉ። እስኪ ዝማችሁ ኢማጂን ማለት ስንት ሰው አገዳደሉ ራሱ በእንትን ነው፣ በቢላዋ እንዴት አድርገው ያርዱ ሰውን በሬሳ ላይ እንዲከጨከኑ። አሁን ከነዚህ ሰዎች ጋር እንግዲህ ሰው ልንባል ነው እኛ? ማለት አስተምሮ ሃይማኖት ምናምን ተዉት። አሁን ስለ ሰው ነው ማወራው። ሰው ከእንስሳ የሚለይበት በጣም ብዙ ነገር አለው። ሩሩህ ነው፣ አዋቂ ጠንቃቂ ነው፣ ለባዊ ነው፣ ነባቢ ነው። ሰውነት የሚባል ነገር የተሰጠው ባህሪው ይህ ነው። ሰው የሚባለው ከእንስሳ የምንለየው እንዲሁም እንስሳት እንሰሳት እራሱ እያያችሁ አንዳንድ ቪዲዮዎችም ሰዎቹ እንስሳትን ለመምታት ወይም ለማረድ ቢላዋ ይዘው ሲቃጡ ምናምን እንስሳቶች ዲዮ ከቨር ሲያደርጓቸው ምናምን ሰው እዚህ ይደርሳል። እነዚህን በሰው ስም ሰው ይጠራቸዋል። ሰው አይደሉም። እንደዚህ በሞተ ሬሳ ላይ ሙት በሆነ ባረፈ ሰው ላይ ሰው በሞተ ሬሳ ላይ ሐሴት ካደረገ ቁሞ ያለውን ሰውማ በጥላቻ አይኑ የሚያየውን እኮ ጊዜ ብቻ ስላጣኮ ነው። ዘልዝለህ ትበላኛለ ማለት ኮ ነው። ጠብሰ ጭካኔ ይባላል ይሄ። እንዴት ያለው ሃይማኖት አስተምሮ ነው የሚፈቅዱ? አሁን ይሄ በጣም የሚገርም እኮ ነው። እንኳን ሞተ ሳይ ምናም ምናም ሲሉ ሰማቸው ጊዜው አቤ አረክ እንደነዚህ አይነት ሰዎች እራሳችሁን አረጉ። አረ፣ የጊዜ ጉዳይ ሆኖ ሆዳቸው አልጎደለ ሆኖ ነው ያልበሏችሁ። የምሬ ነው። ሆዳቸው ስላልጎደለ ነው ያልበሏችሁ። ይበሏችኋል። አርደው ነው የሚበሏችሁ። እነዚህ አይነት ሰዎች ጨካኞች ናቸው። የሲኦል በሮች ናቸው። እነዚህ አባታችን ነፍስ ሲማር መጽናናትን እንመኛለን። ትልቅ አባት ነበሩ እውነትን የሚናገሩ አገሪቱ የሚያስፈልጓት እንደዚህ አይነት አባት ነበሩ። እንደዚህ አይነት አባቶችም ጥለውን እየሄዱ ነው። የኛም ኃጢያት ነው እንግዲህ እርስ በርሳችን እንዲህ እንደተባባል በሬሳ የሚጨክን ትውልድ ተፈጥሯል። እንጃኔ እንግዲህ መጨረሻችን ቢ ማን ነው። በገዛ ቋንቋችን ልብ በል የእኛ ጎሳ የሆነ በገዛ ቋንቋችን የገዛ ቋንቋ ምን ነበር የዛኔ? አማርኛ ወይንም ደግሞ አማርኛም ካልሆነ የገዛ ቋንቋችን ኦሮምኛም አለ። ኦሮምኛም ካልሆነ ትግርኛ አለ። ትግርኛም ካልሆነ ግዕዝ አለ። እነኚህ ሁሉ ሉክ አማርኛውን ብቻ የሚቆም አይደለም። ግዕዝም ይመለከተዋል፣ ትግሬውም ይመለከተዋል፣ አፋሩም ይመለከተዋል፣ ሶማሌውም ይመለከተዋል፣ ወላይታውም ይመለከተዋል፣ ሀዲያውም ይመለከተዋል። ጎሳው የራሱን ቋንቋ ሉክ ጎሳው የራሱ ቋንቋ ጎሳው የራሱ ቋንቋ ይመለከተዋል። አንድንም አላክንም ስለሚል ማለት ነው እኮ። እሱ አሁን ነው የመጣው? ይሁን ነው የምጠሩ እንዳለ አሁን የመጣ ነው። እሺ በግዕዝ የተላከው ማን ነበረ? በግዕዝ የተላከው ነቢዩላሂ ኢሳ ወይ ኢየሱስ ክርስቶስ። ኢሳ ግዕዝ ተናጋሪ ነበረ። ኢሳ ግዕዝ ተናጋሪ ነው እናንተ አአት ገዜ ለእንታይ ብሎ እራሱ ያስተማረው ኢሳ ነው። ስለዚህ ቁርአኑ ተሳስቷል ማለት ነው። ኢሳ ነው አንተ ነህ ለእስራኤል ልጆች። ስለዚህ ኢሳ የተላከው በግዕዝ ከአንድ ሺህ አራት መቶ ዓመት በፊት ለነበረው እዚህ ጋ አሁን መተህ ሀዲያ ትልልኛለህ ሌላ ሌላ ብሄር ትጠራለህ። አሁን ላይ እዚህ ላይ እየተከፋፈለን ብሄር ትጠራልኛለህ ያው ምን አይነት ምን አይነት ጥያቄ ነው እየጠየቀኝ ያለው? ኦኬ ምን አይነት ብሔር ነው? ምን አይነት ጥያቄ ነው እየጠየቅ ያለው? ሀዲያ የመጣው ገና ትናንትና ይመስላል። ነብይ ነብይ ከሆነ በኋላ ይመስላል ሀዲያ የሚባል ብሔር የታወቀው በዓለም ላይ ወይንም ደግሞ ብሔራቸው ሀዲያ የሚባሉት የትናንትና ሰዎች ይመስላል ነበሩ ናቸው። አማራው የሚባለው አማርኛ የሚባሉት በፊት የሉ የዛሬ 1400 ዓመት ያልነበሩ ኦሮሞ ይባል ያልነበረ ሌላውም ብሄር ያልነበረ ይመስላል። እንደዛም ታስቡ የዛሬ ትናንትና እኮ ነው መሐመድ ስድስት መቶ ዓመት እኮ ነው። እንኳን በመሐመድ ጊዜ በንጉስ ሰለሞን ጊዜ ንግስት ሳባ ሄዳ እኮ እንዳለች ኮ እናምናለንኛ ሚኒልክን ሚኒልክ ደፈርስ ከሶ እንደተወለደ እናምናለንኛ ከክርስቶስ ወደ ሺህ ዓመት ቀድሞ ማለት ነው። ከመሐመድ ደግሞ ስታሰላው ስንት ይሆናል? ወደ 1500 ዓመት በፊት ማለት ነው። አሁን ስትደምረው ስንት ይመጣል? ወደ 4000 የሚጠጋ ማለት ነው። ወደ 4000 ዓመት አንተ የገረመችህ ወደ 4000 ዓመት በፊት ነበረን ታሪክ እያለ አንተ ግን እየገረመ ያለው 1400 ነው። እየገረመ ያለው 1400 ከ4000 ዓመት በፊት ነበርን እያልንህ እኛ ማረጃ አለን። አንድ ገረመ ግን የመቼው ነው? የአንድ ሺህ የአራት መቶ ታዲያ የዛኔ የነበረው ነብዩ እኮ ናታለነብዩ ነው የነበረው። በዛን ጊዜ የወረደው ነብይ እኮ የእኛ ነብይ እኮ ነው የነበረው። ኢየሱስ ክርስቶስ የእስላም ነቢይ መሆኑን አታም እስልምናን እንደሰበክ አታውቅም። ና ናከፍ ከፍ በላ እስቲ ኢየሱስ ክርስቶስ እኔ እስላም ነኝ ያለበትን ማስረጃ ንጠ እስላሞችን ጠፍጥፎ የፈጠረ ነው ኢየሱስ ክርስቶስ። መሐመድንም የፈጠረ ነው። አዲስ ማስረጃ። በጣም ጥሩ። ስማኝ፣ ኢየሱስ ክርስቶስ አንድ አምላክን ይጠራ እንደነበረ አታውቅም? እኛ ደግሞ እኛ ሙስሊሞች በአንድ አምላክ ነው ምናምነው። በአንድ አምላክ አታምነው? በአንድ አምላክ ነው ምናምነው። አታምነው? እንዴት ምኑ ነው አንድ ያልከው አምላክ ይቆጠራል በአንድ አምላክ አንድ ፈጣሪ ነው ያለው አምላክ ይቆጠራል ወይ? አንድ ፈጣሪ ነው የምታምነው? በአንድ ፈጣሪ ሁሉንም የፈጠረው አንድ ፈጣሪ ነው ያለው። እንደ እናንተ በሦስት አንድም ሦስት ነው አንልም። አዳም እሺ፣ እንደምታደርገውን አሳያለሁ። አንድም አንድ ፈጣሪ ብቻ ነው የምታምነው? አንድም ፈጣሪ ነው የማምነው። ቁራን ፍጡር ነው ፈጣሪ ነው? ቁራን ፍጡር ነው? የፈጣሪ ቃል ነው። ቁራን ፍጡር ነው ወይ? የፈጣሪ ቃል ነው። ፍጡር ነው ወይ? የፈጣሪ ቃል ንግግር ነው። ፍጡር ነው ወይ? ንግግሩ ፍጡር ነው? ምን ማለት ነው? ደግሞ ፍጡር ነው። ፍጡር ነው ወይ? ንግግሩ ቁራን ፍጡር ነው ወይ? ከፈጣሪ የመጣ ቃል ነው። ቃል አዳምጥ። ፍጡር ነው? ፍጡር አይደለም? ፍጡር ነው። ቴንክዩ። ፍጡር ነው። አዎ፣ ድገመው። ቁርአን ያላ ቃል ፍጡር ነው። በል ድገመው፣ ድገመው። ያላ ቃል ነው ድገመው ቆይ ቁርአን ቆይ እኮ ያላ ቃል ፍጡር ነው። አይደለ ያላቃል ፍጡር ነው። ድገመው አትፍራ። እኮ በምን አይነት በምን አይነት በምን አይነት መንገድ ልጠይቀኝ ነው? በግልጽ ማታስረዳኝ ችግር የለውም። እምነትን አትሸማቀቅበት። አንድ ፈጣሪ ብቻ ስለምታምን ቁርአን አላህ ቃል ነው። ቁርአን እሱም ደግሞ ፍጡር ነው በል። ፍጡር ነው በል። ፍጡር ነው የምልህ እኮ መስፈርቱን፣ ንገረኛ። በምን መንገድ ነው ፍጡር ነው የሚችለው ቃል ነው? ቃል ነው እያልኩ ነው። ያላህ ንግግር ነው ቁርአን ማለት ነው ያላ ቃል ፍጡር ንግግር፣ ያላ ቃል ንግግር። ገብቶሃል? ገባኝ። ያ ቃሉ ፍጡር ነው ወይ ፍጡር ነው አይደለም? መልስ። ፍጡር ነው ስትል በምን አይነት መንገድ ነው እየነገርከኝ ያለው? አንተ የምትናገረው ንግግር። ቆይ አሁን አትንተባተብ። ለምንድ ነው አንድ ፈጣሪ ብቻ የምታመልከው? ከአንድ ፈጣሪ ውጭ በቃ ፍጡር ነው ኤቭሪቲንግ። ስለዚህ ቁራን ፍጡር ነው ወይ ያለ አቃል ማልከኝ ያ ቁራን ደግሞ ፍጡር ነው ወይ? መልሰው መልስ፣ ኧረ መልስ መልስ፣ አትጨነቅ። ፍጡር ነው በለው። በደቂቃ ውስጥ እንዴት ዲባንክ እንደማደርግ ያሳያለሁ። ቀጥል። ፍጡር ነው አይደለም አሉ ቃሉ ፍጡር ነው አይደለም? ቁርአን ማለት ምን ማለት ነው? ነው ቁርአን ማለት ምን ማለት ነው? ከጌታ ዘንድ ከጌታ ዘንድ ወደኛ የመጣ መመሪያ ነው። ሰምተኛል። መመሪያ የሱ ቃል ነው። ፍጡር ነው ፍጡር አይደለም? ምን ምን ለምንድን ነው እንደዚህ የምትጠይቀኝ? ፍጡርነቱ ምንድን ነው? ፍጡር ማለት ምን ንግግር ነው እያልኩ እኮ ነው የፈጣሪ ቃል ነው ያ ቃሉ ፍጡር ነው አይደለም? የፈጣሪ ቃል ነው። ያ ፍጡር ነው አይደለም? ቃል ነው እያልኩ እንዴት ነው ፍጡር ነው አይደለም እምትለኝ? እኮ ቃሉ ምንድን ነው? እሱ ፍጡር ነው ወይንስ ፍጡር አይደለም? ቃል ነው እያልኩ ፍጡር ነው ወይ? ምን አይነት ጥያቄ ነው የምጠይቀኝ? ነው ምንም አይነት ጥያቄ አልጠየኩም። ጥያቄ ገና አልጀመርኩም። ሁለት ነገር ነው ሊሆን የሚችለው በዚህ ምድር ላይ ባለማችን ላይ ሁለት ነገር ነው የሚሆነው፣ ወይም ፍጡር ነው ወይም ፍጡር አይደለም። ከሁለት አንድ ነው ሊሆን የሚችለው። ስለዚህ አፌር ማድረግ ቅድም ፍጡር ነው ብለሃል ወይ? እሱ ላይ ቁም። አሁን ደግሞ ከከነከነህና ማሻሻል የምፈልገው ካለ ቀጥል። ከዛ በኋላ አንድ ፈጣሪ ያልከውን እናየዋለን። ስለዚህ አሁን መልስ። ቁርአን ያላ ቃል ነው ብለሃል። ያ ያላ ቃል ፍጡር ነው ፍጡር አይደለም? አንድ እንደምታመልክ ላሳይህ ነው አሁን። መልስ ፍጡር ነው። በምን አይነት መንገድም እንደማስረዳህ አላውቅም። የአላህ ቃል ነው እያልኩ ፍጡር ነው አይደለም? ምን አይነት ጥያቄ እንደምገኝ አሁን ትማራለህ። ክርስቲያን ከፍበል አታውቅም። ስለዚህ ስለማታውቅ መማር ነው ያለብህ። ስለዚህ አላህን አንድ ነው ስትል ምን ነው የቆጠርከው? አላ ቃል ፍጡሬውን ፍጡራዊን አያውቅም። ያላህን ቃል ወገናችን፣ አንድ ነው ይለናል ቁርአን ያላ ቃል ነው ይለናል ኤቭሪቲንግ በቂ መልስ እኮ ነው፣ የአላህ ቃል ነው ማለት በቂ መልስ ነው። የአላህ ቃል ምንድን ነው? ፍጡር ነው? ፍጡር አይደለም? ለምሳሌ እኔ ቃሌ ፍጡር ነው። እኔ እግዚአብሔር ቃል ምንድን ነው የምትለኝ ፍጡር አይደለም ብየ መልሳለሁ ፔሬድ። ቃሉ ክርስቶስ ስለሆነ በስጋ የተገለጠ አምላክ ስለሆነ ፍጡር አይደለም ብየ መልሳለሁ። ለዛም ነው ከሶስት አካል አንዱ ስንል ቃሉን አንድ ፍጡር ያልሆነ ፈጣሪ ብለን ስለምንቆጠር ነው። ያንተ ያላህ ቃል ፍጡር ነው? ፍጡር አይደለም? ፍጡር አይደለም ታንኪዩ ቃሉ ሺ አላህ ነው ቃሉ የፈጣሪ ቃል ነው ቃሉ አካላዊ ነው አይደለም ቃሉ አካላዊ ነው አይደለም ንግ ቃሉ አካላዊ ነው አይደለም እ ንግግር አስተምሩት ነው ንግግር ማለት ምን ማለት እንደኔ ድምጸት ነው አስተምሩት ነው እኛን ያስተነቀቀና እሚያስተምረን ነው አዎ ስለዚህ በጊዜ ውስጥ የሚመጣ ነው ማለት ነው የሚያስተምረን ነው። ለነብያችን ስለ ላ ሰለም የወረደ አላህን እንዴት እንደሳልከው ስለተረዳሁት፣ ሎክ አላህን እንዴት እንደሳልከው ስለተረዳሁት፣ አሁን ተግባባል። አላህ አካላት አሉት የሉትም? አላህ አካላት አሉት የሉትም? እጅ አለ የለውም? ቁርአኑን እንዳመጣው ነው የምንቀበለው እኛ። እጅ አለ የለውም? እንደዚህ አይነት ጥያቄ ደግሞ ሲጀምር ሃይማኖታዊ እንትን ውስጥ ስጠይቅ፣ ይኸውልህ እጅ አለው እግር አለው ምናምን መልስ። ሙስሊሙ ሆነ ታየዋለ እጅ አለው እግር አለው መልስ፣ መልስ፣ አንድ ነው ያልከውን እናየዋለን። መልስ፣ አላህ እጅ አለው የለው አለው፣ ስንጃለው ስንጃለው፣ አታገናኝ ከሰው ጋር ግን አታገናኝ። ጆሮ አለው ይሰማናል ከሰው ጆሮ ጋ ደግሞ አንዳታድርገው።